በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን ገድለ ቂርቆስ የህፃኑ ሰማዕት የቅዱስ ቂርቆስና የእናቱ የቅዱስ እየሉጣ ገድል በዲዮቅልጣኖስ ዘመነ መንግስት የክብር ባለቤት የሆነ ክርስቶስ ክርስቶስን በሚያምኑ ክርስቲያኖች ወገኖች ላይ ታላቅ መከራና ስደት ሆነ። ስሙ አየሉጣ የሚባል አንዲት ሴት ነበረች። እርሷም ከታናሽነቷ ጀምራ ደግናት። ስደትም እንደሆነ በሰማት ጊዜ መኮንኑን ከመፍራት የተነሳ ህጻኗን ይዛ ከሮም ከተማ ተሰዳ ኪልቅያ አውራጃ ከሆነ ከጠርሴስ ደርሳ ከዚያም በሀገሮች ሁሉ እየተዘዋወረች ተቀመጠች። ወደዚያች ሀገርም ያ ከእርሱ የሸሸችው መኮንንን እለእስክንድሮስ መጣ። ጭፍሮቹም ክርስቲያኖችን ፈለጓቸው። ይቺንም ቅድስት እየሉጣን አግኝተው ያዟትና ወደ መኮንኗ ደረሷት፣ የክርስቲያን ወገንም እንደሆነች ነገሩት። መኮንኑም ሴትዮ ተናገሪ፣ ከወዴት ህዝብ ወገንነሽ ነገድሽ ምንድ ነው? ሀገርሽስ ወዴት ነው አላት። የከበረች እየሉጣም እንዲህ ብላ መለሰችለት የአንጌቤን ሰው ለሆንኩ ለእኔ ወገኖቼ ለኢቆኒዮን አገር አለቆች የሆኑ የሳውሮሳውያን ናቸው እኔም በአንተ ምክንያት ሸሽቼ ነበር፣ እነሆ ዛሬ ግን በእጅህ ውስጥ ነኝ አለችው። መኮንኑም በእጅህ ውስጥ እንደ ተገኘሽ ታውቂያለሽን አላት። አሁንም የሚሻለሽን ምረጪ፣ ስምሽንም ተናገሪ፣ እኔንም እሺ በይኝና ለአማልክት ሰዊ። የከበረች እየሉጣም ለረከሱ አማልክት እኔ አልሰዋም አለችው። መኮንኑም ስምሽን ስጪ፣ ተናገሪ አላት። እርሷም የእኔ ስም ክርስቲያን መባል ነው አለችው። መኮንኑም ይህስ ስንፍና ነው፣ የሚጠቅምሽ አይደለም። እንዳትሞች ስምሽን ስጪ ተናገሪ አላት። የከበረች ኢየሉጣም የኔ ስም ክርስቲያን መባል እንደሆነ ነገርኩ። ሞት የሚሽረው በሰዎች ዘንድ የምጠራበትን በሰዎች ዘንድ የምጠራበትን ከፈለክ ስሜ ኢየሉጣ ነው ብላ መለሰችለት። መኮንኑም ጽኑ የሆነ ስቃዮችን በላይሽ ሳያመጡ ተነስተሽ መስዋዕትን ለአማልክት አቅርቢ አላት። የከበረች ኢየሉጣም እውነት ነገርን ለመስራት የምትሻ ከሆነ እድሜው ሶስት አመት የሆነ ሕፃን ልጅ ይፈልጉ ዘንድ ወደ ሀገሩ መንደር ላከ። ወደ አንተ የሚያመጡትና የምንገዛለትንና ወደ አንተ የሚያምጡትና የምንገዛለትንና የምናመልከውን እርሱ ይንገረን አለችው። ያን ጊዜም የ ሶስት አመት ልጅ ይፈልጉ ዘንድ መኮንን ወታደሮችን ላከ። የሀገር ሰዎችም ልጆቻቸውን ሰውረዋልና አላገኙም። ከዚያም ከከተማው ቅጽር ውጭ በፀሐይ መውጫ ወዳለው በረሃ በኩል ወጡ። የቅድስት ኢየሉጣንም ልጅ አገኙት። ይህ ህፃን የስንት አመት ልጅ ነው ብለው ስለ እርሱ ጠየቁ። ሰዎችም ይህ ህፃን የሶስት አመት ሲሆን የክርስቲያናዊት መበለት ልጅ ነው አሏቸው። ያንንም ህፃን ይዘው ወደ መኮንኑ ወሰዱት። መኮንኑም መልኩ የሚያምርና ደም ግባት ያለው እንደሆነ ባየው ጊዜ ደስ የምትል ደስተኛ ህፃን ሰላምታ ይገባሃል አለው። ህፃኑም እኔን ደስተኛ ማለትህ መልካም ተናገርክ፣ ለአንተ ግን ደስታ የለህም እግዚአብሔር ለዝንጎዎች ደስታ የላቸውም ብሏልና ብሎ መለሰለት። መኮንኑም ህፃኑን ሳልጠይቅህ ይህን ያህል ትመልስልኛለህን? አለው ህፃኑም ገና ከዚህ የሚበዛ ነገርን እመልስልሃለሁ። አለው መኮንኑም ህፃኑን ስምህ ማን ነው አለው ከንጹህ ሀዘቅትና ከማይለወጥ ከማይጠፋ ውሃ የተገኘ ህፃን ስሜ ክርስቲያን መባል ነው ብሎ መለሰለት። መኮንኑም ዳግመኛ እንዳትሞት ስምህ ንገረኝ አለው። የከበረ ህፃንም ስሜ ክርስቲያን መባል እንደሆነ ነገርኩ። ሞክሼ ስም የምትሻ ከሆነ እናቴ የሰየመችኝ ቂርቆስ ነው መኮንኑም ህፃን ቂርቆስን እሺ በለኝና ለአማልክት ሰዋ በስጋህም ስታድግ እሾመሃለሁ፣ በብዙ ወርቅና ብርም አከብረሃለሁ አለው። ህፃኑም የሰይጣን መልእክተኛ፣ ለእውነትም ጠላቷ የሆንክ ከኔ ራቅ አለው። መኮንኑም ሰምቶ ተቆጣ። ደሙ እንደ ውሃ እስከሚፈስ ቆዳውን እንዲጨምቁትና እንዲገፉት አዘዘ። የከበረች ኢየሉጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችውም። ከዚህም በኋላ መኮንኑ ጨውና ሰናፍጭ አምጡ አለ። የሁለቱም የሁለቱንም አፍንጮቻቸውን ከፍተው ያንን ጨውና ሰናፍጭ እንዲጨምሩባቸው አዘዘ። ያን ጊዜ ሕፃኑ ትእዛዝህ ለጉሮሮ ጣፋጭ ሆነ፣ ከማርና ከስኳርም ላፌ ጣመኝ ብሎ ጮኸ። ሁለተኛ መኮንኑ እንዲህ ብሎ አዘዘ። የረዘሙና የተሳሉ በእሳትም እንደፍም የጋሉ አስራ አራት የብረት ችንካሮች አምጡ ሰባቱን በእናቱ አካላት ውስጥ ጨምሮ በሕፃኑም ሁለት በጆሮዎቹ ሁለት በዓይኖቹ ሁለት በአፉና በአፍንጫው አንድ በልቡ ጨምሮ፣ እንዲህ ሲጨመርበት ጆሮዎቹ እንዲያሩ፣ ዓይኖቹም ይጠፉ ዘንድ፣ አንደበቱም ይቃጠል ዘንድ፣ ወደ ልቡም ጽኑ ሕማም ገብቶ እርሱ ከዚህ ዓለም በሞት እንዲለይ፣ ለእናቱም እንዲሁ አድርጉ። ችንካሮችም በቅዱሳኑ በስጋቸው ሁሉ ተጨመሩ። የክብር ባለቤት በሆነ በጌታችን ትእዛዝ የብረቶቹ ግለት ጠፍቶ እንደ በረዶ ቀዘቀዘ። ጤነኞችም ሆኑ። መኮንኑም ወደ ወህኒ ወስዳችሁ በዚያ አስራችሁ ዝጉባቸው አለ። ከዚህም በኋላ መኮንኑ የስቃይ መሳሪያን ይሰራ ዘንድ የስቃይ መሳሪያን ይሰራ ዘንድ እንዳዘው ብረትን የሚያቀልጥ ሰው አምጡልኝ አለ። ባመጡለትም ጊዜ ሰይጣን ወደ መኮንኑ ልብ ገብቶ አንደበቱን ዘጋውና መናገር ተሳነው። ሕፃኑ ፈጥኖ አክሊልን ለመቀበል እንደሚተጋ ሰይጣን ስላወቀ ስለዚህ ዘጋው። ከዚህም በኋላ ሕፃኑ ሰራተኛውን ጠርቶ እኔንና እናቴን የሚያሰቃዩበትን የስቃይ መሳሪያ መስራት ትችላለህን? ይህ መኮንን ግን ምንም የሚያውቀው ነገር የለም አለው። ሰራተኛውም እንደምትሻው በል ንገረኝ፣ እንደምታዘኝ እኔ መስራት እችላለሁ አለው። ሕፃን ቂርቆስም ሊያዝ ጀመረ፣ እንዲህም አለ ሁለት መላጫዎች ስፋታቸው አራት ክንድ የሆነ ለእኔና ለእናቴ ስራ። ዳግመኛም የሚያስጨንቅ ራስን የሚመታና የሚሰብር አንገትንም የሚያስር የሚዝቅም ሹካ ወይ ዓይንንም የሚያወልቅ አካልንም የሚበሳሳ አፍንጫንም የሚያጣምምና የሚሰብር ጆሮንም የሚልጥ ህዋሳትን የሚፈታና የሚለያይ እንደ ልጓም ሆኖ ምላስህን የሚቆርጥ በሰውነትም ውስጥ ገብቶ የሚንቀሳቀስ ቆላፋ ቆላፋ ጉጠትን ጎኖችንም የሚፍቅና የሚቆለምም አስጨ አስደናቂ የሆነ ጉልበቶችንና ጭኖችን የሚሰበር ጅማቶችንም የሚቆራርጥ ስራዎችንም የሚመዝ በዚችም አስጨናቂ መሳሪያ ጅማቶችን የሚታታ አድርግ። ዳግመኛም በላም አምሳል ሰፊ መቀመጫ ከናስ ስራ። ሶስት ቀዳዳዎችንም በዚያ መቀመጫ ውስጥ ቅደድ። በቁመት ምልክ ሶስት ችንካሮችን ስራ። የችንካሮቹንም ራስ ከናስ አድርገህ በውስጡ ከሚጠሩት ዘንድ ፈጽሞ የማይለይ ልዩ ሶስት ብለህ ጻፍ። ዳግመኛም ጠምዝዞ ወደ ላይ የሚያወጣ ሁለት መሳሪያ፣ ሁለት መጋዞችን፣ ሁለት የብረት ምጣዶችን ስራ። አሁንም አንድ ታላቅ ጋን ሰርተ በውስጡ አንገትን የሚጠመዝዝና የሚሰነጥቅ ተሽከርካሪ መሳሪያ አድርግ። በውስጥ የተሸሸገ የሆድ እቃን የሚመረምር እጅን ከብረት ስራ እኔ የጻር ስቃይን የምሰቃይበት ይህ ነው አለ። ብረት ሰሪውም ሰምቶ እጅግ አደነቀ። የሚረዱትንም ከሀገር ውስጥ መቶ ሰራተኞችን ሰብስቦ መስራት ጀመረ። በአርባ ቀንም ጨረሰ። ከዚህም በኋላ መኮንኑ ለስክንድሮስ ቂርቆስንና እናቱን ወደ አደባባይ ያመጧቸው ዘንድ አዘዘ። ያን ጊዜ አንደበቱ ተፈቶ ነበርና እንዲህም አለ ሕጻኑንና እናቱን ከቆዳቸው ጋር ራሳቸውን ላጯቸውና በላያቸው የእሳት ፍሞችን ጨምሮ እርር ብለው እንዲቃጠሉ፣ ዳግመኛም አራት ችንካሮችን ከትከሻዎቹ እስከ ተረከዙ ድረስ እንዲተክሉበት አዘዘ። የእግዚአብሔርን መልአክ መጥቶ ስቃዮችን ከእርሱ አራቀ። ዳግመኛም ከጠዋት እስከ ማታ ከስቃይ መሳሪያዎች ውስጥ ጨምረው አዋሏቸው፣ ግን ማሰቃየት ተሳናቸው። ከዚህም በኋላ ከማምጠቂያው ውስጥ ጨምረው መገዟቸው ወይም በመገዝ ቆረጧቸው ቆረጧቸውና አመድ እስኪሆኑ ከቅባትና ከጨው ጋር በብረት ምጣድ ውስጥ ቆሏቸው። ጌታችንም ከሞት አስነስቶ አዳናቸው። ወደ መኮንኑም በገቡ ጊዜ እንዲህ አላቸው፣ በእውነት ከሙታን ተለይታችሁ የተነሳችሁ ከሆነ ጫማዬ ከእግሬ ወጥቶ እንደ ቀድሞ ሕያው እንዲሆን አድርጉ። ሕፃን ቂርቆስን በጸለ ጊዜ ያ ጫማ ታላቅ በሬ ሆነ። ከአንገቱን ፍየል ወጣ በዚያንም ሰዓት ለ11 ለ11 ሺህ አራት ሰዎች በሬውንና ፍየሉን አርደው ምሳ እንዲያደርጉላቸው መኮንኑ አዘዘ። እንዲህም አለ፣ ይህ በቅቷቸው ከጠገቡ ከዚህም ሌላ ምግብ ካልፈለጉ የተሰራ ሁሉ እውነተኛ ነዋእውነተኛ ነዋሪ ነው። ከዚህም በኋላ አርደው ምሳ አደረጉላቸውና ከፍየሉ ከፍየሉ ስጋ ስድስት እንቅብ ከበሬው ስጋ አራት እንቅብ አተረፉ። መኮንኑም የተረፈውን ስጋ አይቶ ወደ ባህር እንዲጥሉት አዘዘ። መኮንኑም ቢአፈር የህፃኑን ምላስ ይቆርጡ ዘንድ ጌታችንም ምላሱን መለሰለት ይቆርጡ ዘንድ አዘዘ። ጌታችንም ምላሱን መለሰለት። ከዚህም በኋላ በሐምሌ 19 ቀን መኮንኑ በታላቅ የናስ ጋን ውስጥ ውሃ ጨምረው በእሳት ያፈሉት ዘንድ አዘዘ። የፍላቱም ድምጽ እንደ ክረምት ነጉድጓድ ሆነ። ያን ጊዜም ፍርሃትና የሃይማኖት ጉድለት በእናቱ ላይ ደረሰባት። ሕፃኑም ስለ እናቱ ወደ እግዚአብሔር ጸለየ። ያን ጊዜ ጌታችን ልቧን ወደ ሰማይ አሳርጎ ለቅዱሳን ሰማዕታት የተዘጋጁ የብርሃን ማደሪያዎችን አየች። ከዚህም በኋላ ጸናች፣ እግዚአብሔርንም አመሰገነችው። ልጇንም ልጄ ሆይ ከእንግዲህ አንተ አባቴ ነህ፣ እኔም ልጅህ ነኝ አለችው። ያቺ ከእኔ የተወለድክባትም ቀን የተባረከች ናት አለች። ወደዚያ ወደ ጋኑ ውስጥ በገቡ ጊዜም የውሃው ፍልሀት እንደ ንጋት ጊዜ ውርጭ ቀዘቀዘ። ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና፣ መኮንኑም ባፈረ ጊዜ በየአይነቱ በሆነ ስቃይ ታላላቆች የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱንም ከእርሱ ጋር እንደ እርሱ አሰቃያት። እግዚአብሔርም ያለምን ያለምንም ጉዳት ያነሳቸው ነበር። ብዙዎች አህዛብም ይህን አይተው አደነቁም። ክብር ይግባውና በጌታችን ኢየሱስ ክርስቶስም አምነው በሰማዕትነት ሞቱ። የሰማዕትነትን አክሊል ተቀበሉ። በሕፃኑ ላይ የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆችና ታምራቶችንም አደረገ። ብዙዎች በሽተኞችንም አዳናቸው። ከዚህም በኋላ መኮንኑ ሥጋቸው ተቆራርጦ እስከሚወድቅ ድረስ በመቃጠን ውስጥ አድርገው እንዲጎትቷቸው አዘዘ። ከእግዚአብሔር የሚታዘዘ መልአክ አዳናቸው። መኮንኑም በታላቅ ስቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት ዘጋባቸው። መኮንኑም እነርሱን ማሸነፍ በተሳነው ጊዜ ቸብቸቧቸው ሰዎቻቸውን በሰይፍ ይቆርጡ ዘንድ አዘዘ። በዚያን ጊዜ ለስም አጠራሩ ስግደት የሚገባው የክብር ባለቤት ጌታችን ኢየሱስ ክርስቶስ ወረደ። ሕፃን ቂርቆስንም የምትሻውን ለምነኝ አለው። ሕፃኑም ስጋዬ በምድር አይቀበር፣ ስሜን ለሚጠራ መታሰቢያን ለሚያደርግ ቤተ ክርስቲያንን ለሚሰራ የተጋድሎ ይህን መጽሐፍ ለሚጽፍና ለሚያጽፍ ወይም ለሚያነበው ለቤተ ክርስቲያኔ መባ ለሚያገባ በውስጧም ለሚጸልይ፣ ለሁሉም ፍላጎታቸውን ስጣቸው፣ ኃጢአታቸውንም ይቅርበል። ስሜን በሚጠራበት በዚያች ቦታ የከብት እልቂት አይምጣ ቁምጣ በሰውም ላይ አባር ቸነፈር በእህልም ላይ ድርቅ የውሃም ማነስ አይሁን። መድኃኒታችንም የለመንከኝን ሁሉ ሰጠሃለሁ፣ አንተም በቀኝ ትኖራለህ፣ ስጋህም ኤልያስ ባረገበት ሰረገላ ውስጥ አኑራለሁ አለው። ህፃን ቂርቆስም በሰማ ጊዜ እጅግ ደስ ብሎት ጌታችንን አመሰግነው። ከዚህም በኋላ በሌሊቱ እኩሌታም ከእናቱ ጋር አንገቱን ተቆረጠ። መድኃኒታችንም በማይጠፋ አክሊል ጋረደው፣ ነፍሶቻቸውንም በታላቅ ክብር ከእርሱ ጋር አሳረገ። በዚችም ዕለት በጥር አስራ አምስት ቀን የከበረ ህፃን ቂርቆስ እናቱ ቅድስት እየሉጣ ዳግመኛም ለከበረ ህጻን ቂርቆስ ማህበር የሆኑ አስራ አንድ ሺህ አራት መቶ አስራ አንድ ሺህ አራት ሰዎች በሰማዕትነት ሞቱ። ለእግዚአብሔር ምስጋና ይሁን። እኛንም በቂርቆስና በእናቱ በቅድስት እየሉጣ ጸሎት ይማረን፤ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።

ያለፍክ የእኛንም እምነት ጽኑ እንዲሆን እርዳን። በእምነት በሃይማኖት፣ በሃይማኖቱ ምግባር እንድንጸና እርዳን። ከመከራ ስጋ ከመከራ ነፍስ ሰውረን፣ ዛሬም ዘወትርም ለዘላለሙ አሚን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ የቅዱስ ቂርቆስና የእናቱ የቅዱስ እየሉጣ ረድኤት በረከታቸውን ጣዕመ ፍቅራቸውን አሳድርብን። ሰላም ያሳድርክን አምላካችን ሰላም አውለን። ይህ ክፉ በሽታም ከኛ አርቅልን። የታመሙትን ፈውስልን። የተራቡትን በቸርነት ምግብልን። ሀይለ አጋንንትን አርቅልን። ሰላም ያሳድርክን አምላካችን ሰላም አውለን። ሀገራችንን ጽኑ ሰላም ያደርግልን። ያለንበትንም ሀገር ጠብቅልን። ህጻናቱንም በጠውና በጸጋ አሳድግልን። ቤተሰቦቻችንን ጠብቅልን። ዳግም ጻት መጣ ጊዜ ምን መንግስት የበቃን አድርገን መዋሉ ጾሙ በሰላም አስፈጽመን ወደራትን ሳይ በሰላም በጤና አድርሰን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉ ልን ይቅር እንደምንል አቤቱ፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተናትና ሀይል፣ ክብር፣ ምስጋና ለዘላለሟ